አንድ ዛሬ ከኦዲያንሶቼ ጋር የምጠይቀው ነገር አለኝ። የት ነው የምትኖሩት ብዬ። የት ነው የምትኖሪው ስልሽ አቃለሁ ልደታ እንደምትኝ። የት ነው የምትኖሪው ስልሽ ቃሊቲ ምናምን እንደምትኝ። አራብሳ፣ ሲኤምሲ እኔም እኔም እንደሱ ብዬ ዛሬ መኖሪያችንን መኖሪያችን ልደታም አደለ፣ አራብሳም አደለ፣ አቃቂም አደለ፣ ሲኤምሲም አደለ። ዛሬ መኖሪያችንን ሁላችንን እዚህ ያላችሁትም አዳማጮች የት ነው የምትኖሩት? የት ነው የምትኖሪው ብትሉኝ፣ የምኖረው እዚህ ሰውነት ውስጥ ነው። ከዚህ ሰውነት ውጪ አንዳች ነገር ማድረግ አልችልም። እውቀት ቢኖር፣ ሀብትም ቢኖር፣ ስልጣን ቢኖር፣ ገንዘብ ቢኖር ከዚህ ሰውነት ውስጥ ሌላ የምናደርገው ነገር የለም። እና ትምህርት ቤት ያልተማርኩት ነገር ስለሆነ ይህንን ነው እንደ ሀሳብ መጀመሪያ። መኖሪያችን እዚህ ስለሆነ መኖሪያችን ውስጥ እንገኝ። ከዛ ብዙ ጊዜ ሳስተምር ስለ ትንፋሽ እላለሁ። አንድ ህፃን ሲወለድ ስትወለድ ምን ታደረጋለች ብዬ ስል ሐኪም እንኳን አንድ ቀን አዋልዶ የወጣ ሐኪም ያለቅሳል አለኝ። ሰው ሲወለድ ያለቅሳል አይደል የሚባለው፣ ግን አይደለም። ሰው ሲወለድ መጀመሪያ ብሎ ይተነፍሳል። ከዛ ያድግና ይማርና ምናምን ምናምን እንዲህልና ይማርና ያስተምርና አያት ይሆንና። አሃ ሶስታ እንግዳ ይሆንና ከዛ ምናምን ያልቅና ከዛ መጨረሻ ሲያልቅ ህይወት ብሎ ይላል። እና ዛሬ ህይወት በሁለት እስትንፋስ መካከል ናት ብንባባል እንተማመናለን አይደል? ከዚህ እስትንፋስ ውጪ ህይወት የለም ይህንን ካመንን ዛሬ እስከረፋዱ ስንት ጊዜ ትንፋሻችሁን አስታውሳችኋል ብዬ ልጠይቃችሁ። እቤትም አዳማጮቻችን፣ ትንፋሻችንን የረሳንለች ህይወታችንን እንደረሳን ነው የሚቆጠረው ልበልና እንግዲህ በትምህርት ውስጥ አንድ ነገር ሰው ካወቀ በኋላ አለማወቅ ስለማይችል እችን ነገር ልትረሷትም አትችሉ? ከዛች እህት ከዛች ሴት ምን ሰማችሁ ብትባሉ ይህን ሁለት ነገር፣ መኖሪያችን እዚህ ሰውነታችን ውስጥ፣ ህይወታችንን በሙላት ለመኖር ከትንፋሻችን ጋር መሆን ከትንፋሻችን ጋር በመሆን ከቀልባችን ከልባችን የሆንን ሰዎች መሆናችንን ይሄ ትንፋሽና ልብ አእምሮና ልብን ማገናኘት ወይንም ሃርት ብሬን ኮሄረንስ የተባለ ነገር ሁል ጊዜ ስርዓት አለው። ይሄ ስርዓት ደግሞ የሚገርማችሁ ትንፋሽን በማሰብና በምስጋና ውስጥ በመሆን በአፕሪሽዬሽን ውስጥ በመሆን በማድነቅ ውስጥ ኮምፓሽን ሲኖረን በርህራሄ ውስጥ ከዛ ደግሞ በሁሉ በላይ በሆነው በፍቅር ውስጥ ስንሆን ለሶስት ደቂቃ እንደዚህ አይነት ስሜት ውስጣችን ውስጥ ማድረግ ማለት ጤነኛ እንደሚያደርገን በኮቪድ የተጠና ጥናት፣ ሶስት ደቂቃ አንድ ሰው ከልቡ ሆኖ ከትንፋሹ ጋር ሆኖ ራሱን ማዳመጥ ሲችል ከሶስት ደቂቃ በኋላ ደሙን ቀድተው ቢመረምሩት የበሽታ የመከላከል ኃይሉን <desconfinanta> <pockASE> <mys install> ይጨምራል ብለው አረጋገጡ እና ታዲያ ጤነኛ ለመሆን ከልብ ሆኖ፣ ከትንፋሽ ሆኖ፣ ከቀልብ ሆኖ፣ በምስጋና ውስጥ ሆኖ ዋናው የህይወቴ አሁን ዕለት ዕለት ህይወቴን ተረጋግቼ ለማደርገው ነገር በሙላት ለማድረግ ሳህንን ባጥብ ልጆቼንም ባናገር ሐኪምን ብሆን መጥቼ ብናገር ከልቤ ሆኜ ነገሮችን ለመስራት ያገዘኝ ይህን ያህል ህይወቴን ያራመደኝ ስለሆነ ይህንን ሸር ባደርጋችሁ ወደድኩኝ።